እንትና በሰራው ቪዲዮ ማለት ነው። ሄርሜላን ለምን ተናገርሽውን አላውቅም። ከዚህ በፊት የኔ ቆንጆ ያልሻት ነበር ምናምን ያላችሁ ሰዎች አላችሁና ሁዶች የኔ እያላወቃችሁ ልንገራችሁ። ለዛ ነው የኔ ቤት ስድብ የሌለው ፊታዊ ነው የኔ ቤት። በነገራችን ላይ እኔ ሩታ ስታጠፋ አልተናገርኩም። ሩታ ስትሰራ ደና ስትሰራ አላደነኳትም፣ አልደገፍኳትም። ገባችሁ እኔ እንደ እናንተ ያደለው በነፈሰበት የምነፍስ ገባችሁ እኔ በሰው አልነዳም በአእምሮዬ ሩታውን ለምሳሌ ወኔ ነገር ሲታጠፋ ይሄ እናገራለሁ በሰሩ ቪዲዮ ገባችሁ አይደለ ሄር ሜላም ስለመውዳት ከሩታ ትበልጥም በነገራችን ስላችሁ ሩታ ነው ከዛ በፊት አውቀው ግን በጨዋታው ደስ ትላለች ኦኬ ግን መጥፎ ስራ የሰራች አልደግፍም እናንተ አይደለሁኝም እኔ ገባችሁ እናንተ አሁን ሮታ መጥፎ ነገር ሲሰራ ሲደግፉ ነበር አይደለ? እኔ ደግሞ መጥፎ ነገር ሲሰራ እያሉኔ ነገር ሲሰራ ትክክል አይደለም ብዬ ተቃውሞ ያለው። ስለዚህ በዚህ ሰዓት ደግሞ ማኑ ኤርሜ ላይ እየሰራችሁ ትክክል አይደለም። ሮታ እኮ ሴት ልጅ ናት ባይዘዊ እኔ እኩል ሴት ልጅ ማንምን ማንም እንዲጎዳ አልፈልግም። በሰሩ ልክ ነው የምናገረው። ከዛ ውጭ ግን እንደናንተ ዲቴል ጥላ የለብኝም ለማንም ለማንም። እቺ አለም ቀሪ ናት። እነሱ ከካሜራ ጀርባ ምን እንደሆን እናውቃለን። ኔቨር አናቅም። በተሰራ ነው። እንደ እናንተ አልካፈትም። እኔ አልሳደብም። እናንተ እኮ ልንገራችሁ ሴት ልጅ ናችሁ። ለዛ መረብ ሀገር ቁጭ ብላችሁ ለሴት ልጅ የማይባል ነገር ስትናገሩ ነበር አይደለም። እኔ ደግሞ እናንተ አይደለኝም። እኔ ራሴን የቻልኩ ነጺ ነኝ ነጺ ነኝ በማንም አልወዳደርም። ገባችሁ። ትትልቅ ልጅ ያላችሁ ዩቱበሮችም አላችሁ፣ በጣም ከናንተ የማይጠበቅ ሴት ልጅ ያላችሁ አላችሁ፣ ከናንተ የማይጠበቅ ሩተም ስትናገሩ ነበር። ተገልቢጣችሁ ደግሞ ሄርሜላ ስትናገሩ ነበር። እኔ ደግሞ ፍታዊ ነው፣ ገባችሁ። ኢንተርቴመንት ነው፣ ገባችሁ። ሩተም እንድትጎዳ አልፈልግም። አስቡ፣ ትላንትና በርግጥ የተነጋገረ ድራማ ነው። ከባጩ እንዴት ናችሁ? ግን ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ በዚህ ይበልልኝ። አንዳንድ አንድ ልጆች ስለምትገርሙኝ ማለት ነው። ሄርሜላ ጥሩ ስትሰራ አው ደንቃታለሁ። አለፈ። ግን ይሄ በቃ ክብሯ ዝቅ የሚያደርግ ነው የሚያሰድባት ነው። ይሄ ትክክል አይደለም ማለት አጣት ነው ጋይስ። አው ቆንጂዬ ናት። ወዳት ወዳታለሁ። ግን ስለምወዳት ስህተቷን አትሸፍንላትም። እንደ እናንተ አይደለም። ለዛ ነው አልኳቸው። ገባችሁ? የሰው ልጅ ልንገራችሁ የምትወዱ ሰው ነው በነገራችን ላይ፣ ትክክል አይደለም ብላችሁ የምትመክሩት እናንተ ከልባችሁ ብትወዱ ሩታ ስታጠፋ፣ ሩታ ይሄ ትክክል አይደለም እንትላላችሁ። አብረሽም ሲያጠፋ፣ ሁሉም ሲያጠፋ ለምን ጭንቅላታችን ላይ ወጡ? ለዛ ነው እናንተ ጀግና ምንም ያልሰራውን ጀግና ትላላችሁ። ገባችሁ? ሩታም አንድ ወንድ ይዛ ስትመጣ ጀግና በርቺ ትላላችሁ። አብረሽም እንደዛ አንድ ሴት ሲያመጣ ጀግና በርታ ትላላችሁ። ይሄ ማለት ደግሞ ፌር አይደለም ገባችሁ፣ አይደለ? ስለዚህ እኔ ሄርሜላ ወዳታሉኝ ማይካድ፣ እኔ ማንም አልጠላም ባይዘው። ለዛ እኮ ከናንተ የምለየው ነው። እኔ ማንም ምን ጥላቸልብ በሚዲያ ልኮ ነው ማቃቸው እንዴ? ምን ለምን እጠላቸዋለሁ? ሁሉም ለኔ አንድ ናቸው። ግን በሰሩ ልክ ነው። የነሱ ተከታይ ስለሆንኩ ኦዲየንስ ስለሆንኩ ገባችሁ፣ አስታት የምሰጥበትና ለዛ ነው ልላችሁ እፈልጋለሁ። ትላንትና እንግዲህ ብዙ ጥያቄ የፈጠረ ሩታ እንዴት ሄደች? እንግዲህ አብርሽ እንዳወራ ከሆነ እኔ ቅርታ አድርጉልኝ፣ የትላንትና ድራማ ነው፣ ድራማ ነው፣ እመኑኝ። ተነጋግሮ ነው፣ ተነጋግሮ ነው። ገባችሁ? በዛ ሰዓት እንድትመጣ እያደረጉት ከነሱ አንዱ ሊሆን ይችላል። ገባችሁ? የምታስታውሱ ከሆነ አብርሽ ሰው ይመጣል እኮ ነው አለ። ጭራሽ ሩታ ትመጣለች እንኳን አላለም። ውዶቼ ሰው ይመጣል ነው አለ፣ ሰው ይመጣል ማውራ ሰው አለ ሩታ ትመጣለች ውጭ እኮ ማለት ይችላል። እንደ ያባብላት ነበር ድራማውን መሆኑን በዚህ ነው የምታውቁት። በደንብ ያውቃል አብርሽ በደንብ አብርሽ ልንገራችሁ፣ ትክክለኛ ቪዲዮ ስትሰራና የውሸት ስትሰራ ይታወቅበታል። የውሸት ስትሰራ ትላንትና በቃ ቪዲዮ እንዳለ ያቃል ገባችሁ። እንዴት መጣሽ ብለው ጓ ይለል ነበር እሱ ግን ሲያባብላት ነበር። ውጪ በቃ ለዛሬ ውጪ ምናምን ስለምናት ነበረ ገርባቸው አደላይ ይህ ድራማ ነው ወይም ሩታን ለማሳመን ነው። ምንም ነገር ግንኙነት እንደሌላቸው ሩታን ለማሳመን እየተጠቀሙ ነው። በቃ እኔ አምሮ ነግሮኛል። ጋይስ አምሮይ ያመነ ነገር ነው የሚያደርገውና ምንላችሁ ፈልጌ ሩታን ላታውቅ ትችላለች። ሌሎቹ ግን ተመካክሮ ነው ሩታን ቢብላ የለ እንድታረቅን ብላ እንደ ቪዲዮ እውነታ እግዚአብሔር ነው የሚያቆናት። እንምላችሁ ስለዚህ ሩታን ለማሳመን እኛ ኦዲየንስ ለማሳመን እየተጠቀሙ ነው ገባችሁ። አንዳንድ ልጆች ሩታ እንዴት ልትገኝ ይቻለች? ለእኔም ጥያቄ ነው። ግን አኔያው ሳስበው በቃ ሁለቱ አብርሽና ሄርሜላ ግንኙነት እንደሌላቸው ሩታን ለማሳመን ሞር ደግሞ እኛን ለማሳመን ማለት ነው። እኔ ስጀ ምንም የሚያሳምን ነገር አላየሁትም። ከዚህ በፊትም አሁንም ውሸት ነው ሁሉም ነገር ገባችሁ። ኤንዌስ ይሄ ነው መልሴ ማለት ነው። ሩታ ወዳታለሁ፣ ለምን እጠላታለሁ?